ያፈቀረን በሚያስመስል እና የእውነት ባፈቀረን ወንድ መሃል ያለው ልዩነት ምንድን ነው ወይ በምን ላይ ያለው ለሚለው ጥያቄያችን ነው የዛሬ ቪዲዮዋችን መልስ ይዞ የመጣው። ለጥቅም የቀረበንም ለሴክስ ብቻ የሚፈልገንም እንዲሁም ከኛ ፍቅር እንደያዘው የሚተውን ወንድና በጣም የእውነት አፍቅሮን ወደ ህይወታችን የመጣው ወንድ መሃል ላይ ትልቅ የሆነ ልዩነት አለ። ያንን ግን እንደን ላይ የሚያደርገን ምን እንደው ታውቃላችሁ? አንድ አይነት ነገር ይሰጡናሉ። አንድ አይነት ነገር እንድንሰማ ያደርጉናሉ። በተመሳሳይ ደግሞ እንድናይም እንዲሰማንም የሚያደርጉን አንድ አይነት ስሜት ነው። ነገር ግን ሄዶ ሄዶ ምን ማድረጉ አይቀርም መለየቱ አይቀርም። የእውነት የሚያፈቅርሽን ወንድ መጀመሪያ ላይ ጀምሮ በቀላሉ መለየት ትችያለሽ። እንዴት ልለይ? በምን ልታይ? እጠራጠራለሁ እንጂ በእርግጠኝነት ላቅ አልቻልኩም። ለሚለው ጥያቄሽ በዋናነት ማስተዋል ያለብን ምን እንደሆነ ታውቃለች። ወይም ይህንን ጥያቄ የግድ መጋፈጥ ያለብን መፍራት የሌለብን ወድጅ ዋለው አፍቅሬዋለሁ ማሰብ ራሱ አልፈልግም ከሱ እንዴት ልለይ እችላለሁ እጎዳለሁ ለሚለው ጥያቄያችን አንድ ነገር ትልቅ መልስ ይሆነናል። ሊጠቀምብሽ የቀረበሽ ወይም እንዳፈቀረሽ የሚያስመስል ወንድ መቼ እንደሚለይሽ ጠንቅቆ ነው የሚያውቀው። እሱ የሚጠብቀው ከአንቺ የሚለይበትን ሰበብ አንቺን እንደምክንያት ተጠቅሞ ራሱን ነፃ አድርጎ ከአንቺ የሚጠፋበትን ቀንና ሰዓት ብቻ ነው የሚጠብቀው እንጂ በእርግጠኝነት የምነግርሽ አብሮሽ እየሳቀ እንዳፈቀረሽ እንዲሰማሽ እያደረገ እየተንከባከበሽ፣ ነገር ግን የሆነ ቀንጥቶሽ እንደሚሄድ ያውቀዋል። የእውነት ያፈቀረሽ ደግሞ በምን መንገድ ሕይወት ውስጥ እንደሚያቆይሽ መቼ ሐሳቡን ሕልሙን አሳክቶ አብሮሽ እንደሚኖርና አንቺን ላለማጣት ፋይት ያደርጋል። ይህንን ነው ማስተዋል ያለብን። የሆነ ቀን እንደሚለይሽ ለሚያውቅ ወንድ መታገል አያስፈልግሽም ቆንጅት። እድሜያችን የማይገኝ ነው፣ መልሰን የማናገኛቸው እጅግ በጣም ብዙ ነገሮች አሉ። ስለዚህ ፍርሃቶቻችንና ሰበቦቻችንን ትተን ዛሬ እውነታውን እንጋፈጣለን። ያፈቀረሽ ወንድ ላይ የምታያቸው ምልክቶች ከሚያስመስለው ወንድ እንዴት መለየት ትችያለሽ? ከኔ ከየትች ጋር የተወሰኑ ደቂቃዎችን ቆዪ። ሀይ፣ እንዴት ናችሁ? ዮዲት ነኝ። ኳደና መጣችሁ ወደ ዮድ ሀውስ ሁለት እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳበታለን። ይህንን ውብ ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ አድርጉና ቤተሰብ እንሁን። አብራችሁ የደውል ምልክቷን መጫን እንዳይረሳ። ለሁሉም እህቶቻችን እንደርስ ደግሞ የቪዲዮን ሀሳብ ላይ ቀን እናደርጋለን። አብራችሁን ቆዩ። አንደኛው የእውነት ያፈቀረሽ ወንድ ይፈራሻል። የሚያስመስለው ወንድ ወይም እንዳፈቀረሽ እንዲሰማሽ ብቻ የሚያደርገው ወንድ ላይ ፍርሃት አታይም። ቆንጅት የሚያፈቅርሽ ወንድ እኮ በጣም ነው የሚፈራው። አንችን ማጣት ይፈራል። አንችን መንካት ይፈራል። አንቺን መሳም ይፈራል። አንቺን ለማናገር ራሱ ከመጀመሪያው ጀምሮ ፍርሃት ታይበታለሽ። ወንድ ልጅ ሲያፈቅር በጣም ፈሪ ነው የሚሆነው። የእውነት ሲያፈቅር በጣም ፈሪ ነው የሚሆነው። እነዚኛዎቹ በጣም ደፋር ናቸው። እንደ ንግስት ይንከባከብሻል መሳም ከፈለገ ያን ያህል የሚሳቀቀው ነገር የለም ለመሳም ይሞክራል። በጣም ደፍሮ መምጣት ይፈልጋል። ስሜቱን ያሳይሻል፣ ይገልጽሻል። ለምን እንደዛ እንደሚያደርግ ያለሽ የሚያጣው ነገር እንደሌለ ያውቃል። የሚፈልገውን ነገር እነዚህን ከሞከረ ሊያገኝ እንደሚችል ስለሚያውቅ እድሉን ይጠቀማል። ካላገኘ የሚቀር ነገር ስለሆነ ስለዚህ ፍርሃት አታይበትም። እጅግ በጣም ድፍረት ታይበታለሽ። መሳቀቅ አታይበትም። ምን ይመጣል? ኦርዲ ትቀየመኛለች ምናም የማይሆን ሪያክሽን እንኳን ስታሳዩ ጣልቃ ብቻልሽ እንደ ምናምን ብሎ አሳስቆሽ ይተዋልና በሆነ ሰበብ ከበር ያረግጥሻል እንጂ እንደፈራ እንኳን አያሳይሽም። ሲያፈቅሩሽ ግን እጅግ በጣም የሚያሳዝኑ ፍጥረቶች ናቸው። አይናቸው ላይ ታያለሽ። መጠየቅ የሚፈልገውን አይጠይቅም። እንኳን ሊነካሽ እንኳን ድንበርሽን ሊያልፍ። ስለዚህ ፍርሃት ካየሽበት፣ ነርቨስነት ካየሽበት ያ ትልቅ እውነተኛ ፍቅሩን የሚያሳይበት ለአንቺን እንደሚጠነቀቅ አንቺን እንደሚያከብር የእውነት ደግሞ እንደሚወድሽ ለእያንዳንዱ በሁለታችሁ መሀል ላለው ነገር ጊዜ ሊሰጥሽ እንደሚችል ሊታገስሽ እንደሚችል አንቺን ለመንካት ለመሳም ሊሆን ይችላል የሚፈልገው ነው እንኳን ካንቺ ለመጠየቅ ሲጠረቀቅና ሲፈራ ታይዋለሽ። ሲፈራ ካላየሹ ነርቨስ ሲሆን ካላየሹ እና ድፍረት ከተሞላበት አፈቀርኩሽ ብሎ ልክ እንደሱ ጥሩ እንክብካቤ፣ ጥሩ እይታ፣ ጥሩ ቃላትን የሚሰጥሽን ወንድ በፍርሃቱ ብቻ ተለየዋለሽ። ካልፈራ ውሸቱን እያስመሰለ ነው። ከፈራ ከተጠነቀቀና ነርቨስ ከሆነ የእውነት ያፈቅርሽ ወንድ ነው። ሁለተኛው በአፍቃሪና በአስመሳኝ መሀል ያለው ትልቁ ልዩነት ትኩረት አሰጣጣቸው ነው። እኩል ሊሰጡሽ ይችላሉ። እኩል ጊዜ ልታጠፉ ትችላላችሁ። እኩል ሊንከባከብሽ ይችላል። በዛ ሰዓት ላይ አብሮሽ ሊሆን ይችላል። ነገር ግን የእውነተኛ አፍቃሪው ትኩረት አሰጣጥ ዝም ብሎ አይደለም። ጆሮውን ይሰጥሻል፣ ያዳምጥሻል የሰማውን ያሳለፋችሁትን ጊዜ ያከብራልም ወደ ተግባርም ይቀይራል። በአጠቃላይ አብሮሽ የኖረውን ነገር ዋጋ ሲሰጠው በሌላ ቀን በምታያቸው በምትተረግብበት መንገድ ፊል የምታደርጊው ነገር ይነግርሻል። ይሄኛው ግን አስመሳዩ አብሮሽ ይሆናል፣ አይን አይንሽን ሊ ይችላል ምታወሪውን ሊሰማሽ ይችላል፣ በፍጹም ግን አያዳምጥሽም። በፍጹም ያንን አብራችሁ ያሳለፋችሁትን ጊዜ ትኩረት መሰጠት ያለበትን አንቺን ማዳመጥ የሚገባውን ነገር እንዳላደመጠሽ በሌላ ቀን በደንብ ነው የሚያስታውቀው። የት ቦታ አብራችሁ እንዳሳለፋችሁ፣ ምን አይነት ነገር ለብሰሽ እንደመጣሽ፣ ምን እንዳወራሹ ራሱ አያስታውስም፣ ትዝ አይለውም። ምናልባት አብረን እንዲህ ጥሩ ጊዜ ያሳልፈን እንደዚህ ነበር ምናምን ይልሻል እንጂ ትክክለኛ ትኩረቱ ወይም አቴንሽኑ ከአንቺ ጋር እንዳልነበረ በደንብ ነው የሚያስታውቀው። ይሄኛው የምታወሪውን እያንዳንዱን ነገር አስታውሰው የሆነ ቀን የዛን ቀን የለበሱ የፀጉር ስታይልሽ የነበረሽን ጠረን ያሳለፋችሁትን ጊዜ በደንብ ትርጉም አርጎ ይነግርሻል። ምን አይነት ስሜት እንደፈጠረው ከሆነ ጊዜ በኋላ ሲያሳይሽ ታይዋለሽ። ይሄንን መለየት መቻል አለብን። አብረሹ ጊዜ ስላሳለፍሽ አብሮሽ ስለሳቀ አብሮሽ የሆነ ነገር ስላረገ ትኩረት ሰጥቶሻል ማለት አደለም። የውሸት ትኩረትና የእውነት ትኩረትን እንለይ። ያንን የምናይበት ደግሞ ከአንድ ቀን ከሁለት ቀን ከሳምንት በኋላ በሚመጡ ሰዓት ያንን ሞመንት ስታስታውሽው ልታውሪ ስትሞክሪ ባዶ ነገርና በጣም ውብ በሆኑ ትዝታዎች ወይም ሚሞሪ የተሞላ ነገር የሚሰጥሽን ወንድ ለይ፣ ሀቢቢቲ። በጣም ቀላል ነው። የሚወድሽ እና የማይወድሽ ወንድ የሚሰጥሽ ትኩረት ፈጽሞ የተለያየ ነው። አንቺ የምትፈልጊውን አይነት ትኩረት የምታገኙ ከሚያፈቅርሽ ወንድ ነው። እሱ የሚፈልገውን አይነት ትኩረት የሚሰጥሽ ደግሞ አስመሳይ ወንድ ነው። ይሄንን ውስጥሽ ይነግረዋል። ከውስጥሽ ጋር አውሪ። ምንድን ነው የተፈጠረው የሚለው ኖቲስ ለማድረግ ሞክሪ እውነተኛውን መልስ ታገኛለሽ። ሶስተኛው ባፈቀረሽና ባስመሳይ ወንድ መሀል ያለው ትልቁ ልዩነት በቃላት ታውቂያቸዋለሽ። የሚያፈቅርሽ ወንድ ለሚያወጣው ቃል እጅግ በጣም ነው የሚጠነቀቀው። ቆንጆ እንደሆንሽ ሊነግርሽ ይፈልጋል። ቁንጅናሽን ግን ኖቲስም እንዳደረገ እንዲገባሽ የሚፈልገው ወይም ያየው ድብዳውን እንደሆነ ከፊዚካል ይወጣ ከውጫዊ ነገር ይወጣ ውስጥሽን እንዳየ ሊነግርሽ ነው የሚሞክረው። ይሄኛውስ ግድ አይሰጠውም። ዋው ፀጉሪ ሲያምር ወይ አፍንጫሽ አቤት መቀመጫሽ እያለ ነው የሚውለው። ከላይ ብቻ ነው ፎከስ የሚያደርገው። ሊያደንቅ ሲፈልግ ለማድነቅ እንኳን የሚጠቀመው ቃላት ከውጫዊው አያልፍም። ከዚህኛው ጋር የሚለየው ይሄኛው አልፎ ይሻል። የውጫው አያደንቅም እያልኩሽ አይደለም። ልታስተው የሚገባው ግን እንዴት አንቺን እንደሚያቅሽ እንዴት አርቆ እንደሚያይ እንዴት አርቆ እንደሚነግርሽ ስለ ራስሽ ማስተዋል መቻል አለብሽ። ሌላኛው ደግሞ በቃላት ውስጥ የምታዩ እውነታ አለ። ይሄኛው ቃላቶቹ ዝም ብሎ በቃላት ብቻ የምሰሚያቸው አይደሉም። ወደ ተግባር ይቀየራሉ። ቃሉን የሚጠብቅ የገባልሽን ቃል የነገረሽን ቃል እነዚህን የሚጠብቅ እንድትኖሪው የሚያደርግሽ ይሄኛው ይነግርሻል ብዬሽ ነበር። እንደ ይልሻል ስታስታውሹ እንደዚህ እኔ ይልሻል ዝም ብሎ ሳያስብ ነው። አንቺን ኢምፕረስ ለማድረግ አንቺን ለማስገረም አንቺን ደስ ለማሰኘት ያቺ ሞመንት የሚፈልጋትን ነገር ለመቀበል የአንቺ ልቡስ ሙቀት ለመፍጠር ብቻ የሚጠቀማቸው ናቸው። ይሄኛው ግን የተግባር ሰው ነው። የቃላት ብቻ አይደለም። ቃላቶቹን እንድትኖሪያቸው ያረግሻል። ቃላቶቹ ምን ያህል እውነት እንደሆኑ ቃላቱ ከውጭ ሳይሆን ከውስጣዊ ጭምር እንደሆነ ማየት ትችያለሽ። ማስተዋል ስንፈልግ የሰማነው ነገር ብቻ የሆነ ሙቀት ከፈጠረን ረስተነዋል። ኑ እውነታውን ተጋፈጪው። እውነታው ከውስጥሽ የሚያይሽ እውነት የያዘን ቃል የሚናገርሽ መሬት ቃላቶችን የሚያወርድልሽን ወንድ ብቻ ነው እንደወደደሽ የእውነት እንዳፈቀረሽ ማመን ያለብሽ። እዚህ አንቺን ብቻ ኢምፕረስ ለማድረግ አንቺ ልቡስ ለጊዜው ብቻ ደስታ ለመፍጠር አንቺን ለማስገረም አንቺን ፈገግ ለማስባል ለሚጠቀማቸው ቃላት እውነት የሌላቸው መሬት የማወርዱ ማይተገበሩ ማያስታውሳቸውን ቃላት የሚጠቀመው አስመሳይ ወንድ ነው። አራተኛው፣ ከልቡ ያፈቀረሽ ወንድ ላይ ለውጥ ታያለሽ። አስመሳይ ወንድ ላይ ግን ከእሺ የሚለው ቃል ውጪ የምታዩ ለውጥ አይኖርም። እሺ ይልሻል። ይሄ ነገር ልክ አይደለም ይሄ ነገር አስተካክል ኦር በዚህ ወጥቶ በዚህ የምንላቸው የምንጨቃጨቃቸው ነገሮች አሉ አይደለ። ራሳቸውን የሚጠቅማቸው ራሳቸውን የሚያሻሽላቸው፣ በእርግጥ ከማንነት ጋር ያልተገናኘ የራሱ ድንበር የራሱ የሚወዳቸው ማንነቶች ጋር የተያያዙ ሳይሆን እነሱም ቢሆኑ ለአንቺ እውነተኛ ፍቅር ካለው ከአንቺ ፍቅር ከያዘው አንቺን ሕይወት ውስጥ ማቆየት ከፈለገ ማረግ የማይፈልገውንም ነገር ያረጋል። እውነታውስ ነው። ልክ ያልሆኑትን ነገሮች እንዳታደርጊ ብቻ ነው። ይህን ሜንሽን ያደረኩት ለውጥ ካላየሽበት አስመሳይ ነው። ወንድ ልጅ አንቺን ካፈቀረበት ቀን ጀምሮ ለአንቺ ያለው ስሜት የማያስደርገው ነገር የለም። አስተያየት የሰጠሽውን ነገር በተግባር ይቀይራል። የማያስደስትሽን የደበረሽን ነገር አሻሽሎ ያሳይሻል። ከዛ ባለፈ ግን ሲሪየስ ሲሆን በአንቺ ጉዳይ ለቁም ነገር ሲያስብሽ ላይፉ ሙሉ ለሙሉ ይቀየራል ቆንጂት። የማይለወጥ ወንድ ሁሌም በአንድ አይነት ርዕስ የምትጣዩ የምትጨቃጨቂው ወንድ በውሸት ይቅርታ በውሸት እሽና፣ ልብሽ ላይ ጠብ በማይሉ ሰበቦች የሚያልፍሽን ወንድ የእውነት አፍቅሮኛል ወዶኛል ቀን እስኪመጣ ነው። ቀይረዋለሁ በሚሉ ሰበቦች ጊዜሽን አጨርሽ። ከወደደሽ ቀን ጀምሮ ወንድ ልጅ ይቀየራል። የእውነት ሲያፈቅርሽ ነው። ታዲያ ያንን የሚያደርገው ለአንቺ ያለው ስሜት ፑሽ ያደርገዋል። ወደተሻለ ማንነት ወደ ተሻለ ደስ ወደሚ መኖር ወደሚገባው ህይወት ላይፉን ይገፋል፣ ይወስደዋል። አንቺ ምንም ማረግ ላይ ይጠበቅብሽ፣ መናገር ላይ ይጠበቅብሽ፣ መጨቃጨቅ ላይ ይጠበቅብሽ ይችላል። ከዚህኛው ጋር ግን ሁሌም ምን አለ፣ ፋይት አለ። ሁሌም ቢሆንም ማትቀበዩ ደስ የማይሉ ነገሮች አሉ። በዚህ መለየት ትችያለሽ። ስላፈቀርሽው ብቻ ራስሽን አሳልፈሽ አትስጪ። አምስተኛው ባፈቀረሽና በሚያስመስለው ወንድ ሊጠቀምብሽ ለሴክስ ብቻ በሚፈልግሽ ወንድ መሀል ያለውን ልዩነት ራስሽ ታውቂዋለሽ። ስሜትሽ ይነግርሻል። ይሄ ሰውዬ እያስመሰለን እያስመስለ ነው። ይሄ ሰውዬ ለዚህ ነው የሚፈልገኝ። ይሄ ሰውዬ ላይ እነዚህ አሁን የጠቀስኳቸው ምልክቶች አሉ። በምን ልላቅቀው፣ በምን ልተወው፣ ለእሱ ያለኝ ስሜት እኮ ከእሱ አላለለቅቀኝም የሚል ስሜት ራሱ የውሸት እንደወደደች የምታውቂበት ነው። ከዚህኛው ጋር አይኑ ይናገራል ፍቅሩን፣ አጠገብሽ ሲሆን ይናገራል፣ እንቅስቃሴው፣ የሚሰጥሽ ቦታ፣ የሚሰጥሽ ክብር ይነግሩሻል። እነዛን ስብስብ አርጎ ውስጥሽ እንደወደደሽ እንዳፈቀረሽ የእውነት እንደሆነ የማረጋገጫ ስሜት አለሽ። እንዳልኩሽ ቅድም ስትጨቃጨቂ አታገኝም ስትለፊ አታገኝም ደወለ አልደወለ ስልኬና አነሳም የሚሉ ሀሳቦች አይኖሩም። አንቺ ጋር በጣም ነፃ እና ደስ የምትል ሴት ነሽ። ከዚህኛው ጋር ግን ረብሻ፣ ሁሌ የሚቆረቁሩች ነገሮች አሉ። ሁሌ ጭቅጭቅ አሉ። ሁሌ የሆነ ምን አድርጉ ዛሬ መጥቶ አልፈልግሽም፣ ሁሌ ነገ ይለየኝ የሚሉ ስጋቶች ያስጨንቁሻሉ። ይሄ ትልቅ ምልክት ነው። ይሄ ትልቅ ልዩነት ነው። በሁለቱ ወንዶች መሀል ያለንን የምናቅበት። ስለዚህ ከሁለቱ አንዱ ስሜት ላይ ካለሽ ግልጽ አልኩ። በቃ ሁሌ ረብሻ ካለ ሁሌ የተወኛል የሚል እሱን አጣዋለሁ የሚል ፍርሃቱ ስምት ኖሪ ከሆነ ያዝ መለስ ጠፋ የሚል ከሆነ ስልክሽን ካላነሳ መልሶ የማይደውል ከሆነ እነዚህ ነገሮች ካስለመዱሽ አስመሳይ ወንድ ጋ ነው ያለሽ። የሆነ ቀን ሲፈልግ እየመጣ ደስ የሚሉ ስሜቶችን የሚሰጥሽ፣ መጠቀም ሲፈልግ ወይም ማግኘት የሚፈልግ ነገር ሲሆን እንድወድደሽ አሁን ቲያትሩን መስራት ሲፈልግ የሚያሳይሽን ፍቅሮች አትመኝ። ይሄኛው አንቺ ስትጠፊ፣ አንቺ ባህሪሽ ሲቀየርም፣ አንቺ ችላ ስትዩም፣ ሁሌ ከስርሽ የማይጠፋ ሁሌ ሊደግፍሽ ምን ተፈጠረ፣ ስሜትሽን ሊረዳ የሚጥር ነው። ይሄንን መለየት የሚከብደን አይመስለንም። ችግራችን ከተሰማን ስሜት ጋር ፋይት ነው። ያ ስሜት የሚጠፋ ነው። እሱ ግን ልክ ያልሆነ ወንድ የሚሰጥሽ ነገር ግን ሁሌም በረጅሙ የሚያስርሽ የስነ ልቦና ጫና ነው። ሀሳቤን እንደምትወዱት እንደምትቀበሉኝና እንደምትስማሙበት እርግጠኛ ነኝ። ምን አይነት ሁኔታ ውስጥ እንዳላችሁ አላቅም። ነገር ግን በግልጽ የውሸት አፍቃሪና የእውነት አፍቃሪን የምንለይበትን ሀሳቦች ነገራችኋለሁ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሽ እስክመጣ ቪዲዮ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እስከዛው ብቻ ሰላም ሁኑ።